ይሄው አሁን ይሄን ለመመለስ የሰው ሃይማኖት ተደጋጋሚ እየሰውን ሃይማኖት እየነካ እዚህ በሃይማኖት በህዝብ በምናምን ሳይሆን መምጣት ያለብህ በዚህና ማለት ትችል ነበረ፣ እና እነግርህ ነበረ አመጣጡ፣ አመጣጥ ማትችል ከሆነ ተደጋጋሚ ኦልዌይስ ተደጋጋሚ ሴም ሺት ሴም ሺት ሴም ሺት የሆነ ነገር እየሰራክ እየመጣክ አሁን ደሞ ምን መጣ? አሁን ህዝቡ እየጠመደ ነው ሲጋው አይ ስዌር ነው ማለት እውነት ልንገረክ፣ እኔ መቼስ እዚህ ቲክቶክ ላይ በመናገር ይታወቃሉ የሆነ ነገር ያዩታል

የሱ ሰውዬ እሱ የቸግረው እሱ ራሱ ቪዲዮ ሰራ። ይሄን ነው ያለ እንግዲህ ፍቅር ሲዝም ራሱ እኛ አንቀበልም ብሎ ቪዲዮ ሰራበት። ጌታ ሞጣ ፍቅር ሲዝም ነው ፍቅር ምናምን ብላብላን ሞክር ይባላል። እሱ ዳማ መጣና ቪዲዮን ቁጭ ያደረገና ሞጣንና ሲገውን አንድ ላይ አስቀምጠው አንቀበልም ማለት፣ ደምሳሽ ደምሳሽ ይሁንት ደምሳሽ ራሱ አንቀበልም አለው። አንቀበልም ማለት አንቀበልምኛ የሰው ሃይማኖት እየዘረጠጠ ምን እያለ፣ እንደዛ አይነት ሰው የኛ ሃይማኖት አንተን አይቀበልም። እንግዲህ ወገን ቋሁን ለሴጎው ምን አይነት ሃይማኖት ነው የምንፈልገው? እባካችሁ እንዴ! ኢቨን ደምሳሽ አልቀበልም ሲለ፣ ኦርቶዶክሱም ልመጣ ነው ስትል እንዳትመጣ ሲሉ ሲጮሁ፣ ሙስሊሞቹም አንፈልግም አሉ። ጴንጤዎቹም እየጸለዩ ነው እየጸለዩ ነው እየጸለዩ ነው፣ እንዳትመለስ እየጸለዩብን፣ ሴጋው ሲጋው ያረቢ ያረቢ ያረቢ። እኛም ቲክቶከሮች አትምጣብን እኮ ነው የምንለው ምን አንተ ሃይማኖቱ ብቻ ቲክቶከሮች ራሱ እዚህ የተሰበሰበ ቲክቶከሮችም እዚህ እንደኔ ምን የምንቀባጥረው ነው የሚጫወቱትም ሁሉም እዚህ ቲክቶክ ላይ የተቀመጠ ህዝብ ራሱ አትምጣብን እያለህ ነው ማንም እንድትመጣ አይፈልግም እሺ አንተ ወዴት አባህ ነው የምትሄደው ወንድ ልጅ የዋህ ነው የሚባለው ነገር እውነት ነው የፈለገ ነገር ብትብሏቸው ወንዶች እነዚህ ወንዶች ጅል ናቸው ጅል ስለሆነ ነው ተመሳሳይ ሴም ሸት ሴም ሸት እየደጋገመ አሁን ህዝቡ አምሮ ነው የተነሳበት ትናንትና አንገቱ ረዘመ እንደዚህ ያለ በቃ አንገቱ ትናንት እና ማታ ገብቶ ካያችሁት፣ እኔ ለራሴ ቢራዬን ጠጥቼ ጋል ብያለሁኝ። ሙቀቱ ውስጥ ተዘብዝፍ ያለው በቢራ ላይ ሙቀቱ ውስጥ ተዘብዝፌ፣ እርቃኔን ቁጭ ብዬ እራቁቴን ቁጭ ብዬ መኝታ እንትን ውስጥ ሻውር ውስጥ እንደዚህ ሙቀቱ ውስጥ ተዘብዝፌ ቢራዬን እየጠጣሁ ስልኬን ይዤ እንደዚህ ሲጋው መጣ፣ እንደዚህ ደም ስሩ ከትሮ ፊልተሩን ቁጭ አድርጎ ሳይ አንገቱ ረዘመ እንደዚህ። ይሄ ሰውዬ ግን አይምሮ በሽታ አለበት ጌታነ ጤነኛ አይደለም። አንገቱ ረዘመ በቃ ከመናደዱ አንጻር እንትና ማነው ነው ምናምን ፍትሽን ና ምናምን ፈርሙ እያለ እንትን ሲል እሱ እንዲህ ብላ ብሎ ጅቦ ገብተህ ያላግጠን ጅቦ አውቆ ነው። ጅቦ የመጨረሻ አራዳ ነው። የመጨረሻም ሙድ ይዛል። አንተ ጋርም እዛ ጋርም አንተ አንገተህ ረዘመ በቃ የሴጋውም አንገተህ ረጅም ነው ብሎ እኮ መልከ ቆንጆ ነው ማለት ይችላል። አይ አንገቱ ካያችሁት ጌታን፣ እንዲህ ተመጣሁ ሪካርድ ባደረግኩት ነበር። እንዲህ ተመጣሁ ጉድ አልኩኝ ብዬ ማየት ጀመርኩ። ያ ረቢ ኧረ ጉድ ነው። ጉድ ጉድ፣ ኧረ ስንት ጉድ አለ። አሁን እኛ ቲክቶከሮች አይምጣብን ነው፣ እኔ አላውቅም። ፌስቡኮችና ዩቱብስ ሲቀበሉታል። ዩቱብ ላይማ ዩቱብ ላይ መጣ የዋለና ደግሞ ዩቱብ ላይ የሄደ ጊዜ ካያችሁት መጣው ብሎ ቁጭ ብሎ ለአንድ ሰዓት ያህል እንግሊዘኛ ውራል። ይህንን እንግሊዘኛ ዩቱብ ላይ ሲያስተላልፍ ነበር። የዩቱብስ ብስልጭትስ ከሚለው እንዴ፣ አረ ወገንተዉ ምከሩት ሰውየጅድ። አሁንስ እያሳዘነኝ መጣ። በእንግሊዝኛ ዩቱብ ላይ ሲያማረራቸው ምን እንደሆነ እውነትም የእዛው የአእምሮ በሽተኛ ነው ጌታ ጌታ፣ እኛውም በግምት ነው ያው ልናናድደው በሽተኛ የምንለው ግን እንዲሁ ዝም ብዬ ሳስበው ግን አእምሮ ችግር አለበት። እንግዲህ ዩቱብ በእንግሊዘኛ አስተማራቸው ጉድ ብለው ካል ፌስቡኮች ይፈልጉታል። ፌስቡኮች የሚፈልጉት ከሆነ ኤፍ ቢ ላይ ወይም ደግሞ አይጂ ላይ ምናምን ይሄድ። እኛ ቲክቶክሮች አንፈልግም። እኛ አንፈልግም አንፈልግም። እንዴት ምን ይላል ይሄ? እኔ ራሴ ሴጋውን መሰልኩ እንደዚህ ጃኬት አሉ አለሁ በብራውኑና በቀይ ከለር አለው። እኔ በርዶኝ ነው ለራሴ ሰላመመኝ። ሱት ሲያርግና ማለት ነው ጠረቤዛ ላይ ውጭ ነው ወይ ምን ጠረቤዛ ላይ ነጭ ሶፋ መግዛቱ ሊያሾፈን ነጭ ሶፋ ላይ ድቅ ብሎ ምናምን ነገር። ሶፋው ራሱ ክሬም ከለር ነው ግን በፊልተር ማለት በፊልተር ነጭ ሆኗል። ልክ እንደሱ ድቅ ብሎ ቤቢ የሚለው ነገር አለ። ኦኬ ቤቢ ሃይ ዩ ምና ለጉጭ ብሎ ብብት ያርግህና እንዛ ቤቢ የምትለው እማ እናት አትልም። ማምታ ቀረ በይ አትበል እ ከዛ ደግሞ ከጀርባው የሆነ ነገር አስተካክሎ ሳጥን ነገር ነው መደርደሪያ፣ እሱ ላይ ድቅ ይላል። ምን አይነት ጉደኞች ናቸው እነዚህ ቴክቶከሮች ይቺ ጠረጴዛ ይሄ በመንግስት ዙሪያ እንዴት የምታክል ሴትዮ ትልቅ ጠረጴዛ ላይ ትቀመጣለች? ትልቁ ጠረጴዛ ላይ ቁጭ ብላ በቃ እንዴ እንዴ ስትል ከጠረጴዛው ጋር ማች አታረግም። የአረብ ይሄ ደግሞ አንዴ ሶፋ ይቀይራል፣ አንዴ ደሞ የሆነ ምን ጉድ ነው ወይ ምን ጉድ ነው ሴጋው። ግን አሁን ፍቅር ሲዝም ደምሳሽ አልቀበለም ብለሃል፣ ማንንም ሃይማኖት አልቀበለም ብለሃል። አሁን የመጣህበት አመጣት በጣም የሚያስጠላ ነው። አይስወ አሁን እንደገና አካውንት ሊያዘጉ ነው ኦርቶዶክሶች። ምን አሉ? እኔ የማንንም ሃይማኖት ተከታይ አይደለሁኝም። እኔ የማንንም አካውንት ለማዘጋ ሞክሬ አላቀ እኔንም የሚያዘጋ ሰው ስለሌለኝ እኔ ጣጣትም ስለሌለኝ የሰውም አካውንት አዘግቼ አላውቅም። ግን አሁን ማለት ነው ኦርቶዶክሶቹ ምን ሲሉ ሰማሁ መሰለህ? እንዲህ ቲክቶክ ላይ እያረኩ እያረጉ ሲሄድ በየቤቱ ስለአንተ ሲያወሩ እኛ ሃይማኖታችንን እንደ ኦርቶዶክ እንደ ሙስሊሞቹ ማስከበር አለብን፣ ማስከበር አለብን። እስከ መቼ ነው እሱ የሚንቀን? ብለው እያሉት ነው ካልጠፋ ኢድያ እና ካልጠፋ ነገር አይደለም አንድ ሺ አንድ ሚሊዮን ልትገባ፣ ሁለት መቶ ሺህ እንኳን መግባት አቅቷል። ሰው ሰልችቶት። አሁን ደግሞ ይህንን አካውንት ተከም ብታጠም እንዴና ምን አባክ ነው የሚፈጠረው? መቶ ሺህ ሰውን ፎሎ የሚያደርግ አይመስለኝም። ምን ይሄ ስራ መጣብኝ! ያረብ፣ አረ ኢየሱስ፣ የሴጋው ነገር ከፋ፣ በጣም ከፋ። ጌታ ወይ ሰው ተመሳሳይ ወሬ ሲያወራ ረኔ ያብዳል። ለምን ምን አገባኝ ያብዳል። አሁን ማብዳል ማበዱ መች ይቀራል ሰው አሁን አሃናቡ ኦኬ። ስለወቀጣ ይሄ ስለፖዚሽን፣ ስለ ሴክ፣ ስለ ምናምን ስለ ሙሙ ስታወሩ አይሰለችም፣ አይሰለችም አይሰለችም እኔ አሁን ቁጭ ብዬ ኤቭሪዴይ ማውራላችሁ፣ ሁሉም ቁጭ ብሎ ነው የሚያዳምጠኝ። ከፈለግኩኝ በፕሮግራም በፕሮግራም አርጌ ቁጭ ብዬ ባናገራችሁ ቁጭ ብላችሁ ታድያ አይሚሰለች ነገር አይደለማ። ሀልናው የምታወሪ የፖዚሽን ሙድ ሰለቸን ካላችሁ፣ ያ ማለት ከሚስቴ ጋር መዋቀጥ ሰለቸኝ እንደማለት ነው። ከባሌ ጋር ግንኙነት ማድረግ ሰለቸኝ ማለት ነው እንደዛ እንደማለ ስለሆን አይሰለችም። በስሜት በስ የስሜት ነገር አይሰለችም። ቁጭ ብለን የማያቁት ነገር ካለ እንዲያቁ እያስተማርኩኝ በዛውም እያላገጥኩኝ አውራለሁ። ያንተ ግን የሚሰለች ነው ሲገው፣ ያንተ የምትመጣበት መንገድ የሚሰለች ነው። እጅ እጅ ይላል። አሁን እነዚህ ተሳዳቢዎችን እንደማንፈራቸው እነዚህ በጥቁር አህያ አስጭኛ አስገልብጭ የሚባል የሚባሉ ተሳዳቢዎች ነበሩ ከዚህ በፊት የዛሬ ሶስት አመት አራት አመት። አሁን እኔ መጥቶ ቢሰድቡኝ አሁን ይበፋ ሶዋት ላለኝ። ስለዚህ ያንተ ሞሬ ተሰለች ጂጂ ከያሁን ምንም አማራጭ ስለሌለ ስለተሰለች ስለምታውቅ ያላት አማራጭ ቁጭ ብላ ግድን ግድ መነጽሮና ነው አርጋ አስር ሳንቲም ወይም አምስት ሳንቲም ሰው ሲጠለላት እሱን ይገውሮሽ ምናምን ነው እንጂ ይሄ ከህዝቡ ጋር ኦልሬዲ ሴት ስለሆነች ምንም ብንሆን እኛ ሴቶች ስማርት ስለሆነ አውቀዋለች። በቃ የሚሰለች ነገር እንደሆነ ስላወቀች አቁም አለች። ብዙም ድጂክያ እንደዚህ እንትን ላይ ለመቀላቀል የምታረገው ነገር የለትም። ኦልሬዲ ሺህ ዲባብ ሺህ ማለት ቲክቶክ ላይ መጥፋት አትፈልግም። ግን እንደዚህ ምናምን ብላ እንደ በፊቱ ልቀውጠው የሚለው እንቅስቃሴ አቁም አለች። አንተ ነበርክ ትንሽ የቀረክ አሁን አንተንም በቃ አፈር ከደሜ አይለቀ በቃ this is your last ሲጋው ምንም ያገባኝ ነገር ሃናው እንዳትለሙባል ሃናው እንደምንም ብልሽ ፈቅፍቀሽ ሆነ ገሽልጠሽ አንሽኝ እንዳ እኔ አላነሳህም አላነሳህም። ምን ነው ቲክቶከር ነው በማናችሁ ምንም የለም። በቃ እዚህ ቲክቶክ ላይ ያለ ማህበረሰብ ስልጡን ነው። በቃ ማዋቂም ሁላችንም የነቃነን ማጃጅ አላትችሉም እንደ ድሮ እንደ ዩቱብ እንደ ፌስቡክ ምናምን ነገር ሰው ማጃጅ አላትችሉም። ያላችሁ አማራጭ ፌመስ እንደነበራችሁ እናውቃችኋለን የተባላችሁ ከዚህ ከቲክቶክ ማህበረሰብ ጋር መቀጠል ነው። አሁን እራሱ እዚህ ቲክቶክ ላይ ብዙዎቻችሁ ልትወድቁ ነው። እኔ ከኔ ከሌ ያለላችሁ ሁኔታችሁ ሊጠላችሁ ነው። እኔ በኋላ ስትወድቁ ወደቅን እንዳትሉ፣ የሚያገባኝ ነገር የለም። እኔ ሀና ቡከን የሚጠበቀው ስለ ፖዚሽኔ ስለ ወቀጣ ስለ ምን እያወራሁኝ ቁጭ ብዬ፣ ጊዜ ሲኖረኝ ከህዝብ ጋር አላግጣለሁ። አንድ ነጥብ የማያዝብኝን ነገር ይዤ ማለት ነው አስተምራለሁ። ገና ብዙ ትምህርት አለኝ። ገና ብዙ ያልተማሩ እህት ወንድሞቼ ስላሉ አስተምራለሁ። እኔ መጨረሻ አውርቼ አውርቼ ምቀል ያበሩ ነገር አላውራም። አሁንማ ይሄንን ማላውራም ይሄንንማ ሌላ ጊዜ በስነስርዓት እየቀመቀምኩ ቁጭ ብዬ ነው። ሀና ባንቺ የትኛዋ ነሽ ካላችሁኝ ሁለቱንም ልሆን እችላለሁ፣ ወይም አንዱ ሊሆን ይችላል። አስረዳችኋለሁ። ስራሴም እንደዚህ አይነት ሴቶችም ደሞ እንዳሉ ለሰው አስረዳለሁ። ጊዜው አላለም ጊዜው ያረቢ ጌታዬ አስተምራለሁ። ማስተማር መብቴ ነው። አባ ሽንታ መጣ። የምን አባ ሽንታ መጣ? ከየት ያመጣኸው ሽንት ነው እንዴ? ውሃ ስለሆነ ሽንት አይባልም አይደለም። ስለዚህ ስለዚህ የማያውቁ ሴቶች ሴቶቻችን አሉ። እንደገና እንደዛ ማረግ የምትችል ሴት ምን ያህል ምን ያህል እድለኛ ሴት እንደሆነች ማወቅ አለባቸው። ሁሉም ሴቶች ያንን ነገር አይደርጉም። እንደዚህ አይነት የሚያደርጉ ሴቶች ብዬ በደንብ አስረዳችኋለሁ። አሁን አላወራም። ከምን አንፃር እንደሆነ በምን ምክንያት እንደሆነ በአለማችን ላይ ሁሉም ሴቶች ምን፣ ብዙ ነገር አለ። ብዙ ነገር አለ። ረ ምንድን ነው እኔ ጋር ነው የተሸለማ ለማንኛውም በቃ አሞኛል ድምጼ እራሱ ተዘግቷል እኮ እግዚአብሔርን ኖ ኖት ኦል ውመን ኖ ኖት ኦል ውመን ሁሉም አያደርጉ አንቺ ደግሞ አንቺ አንደኛዋ ሁሉም ሴቶች አሉ እምትይው በምን አወቅሽ አንቺ የምታረጊ ከሆነ ሁሉም የላቸውም? አይመጣማ እንዲህ በቀላሉ አያመጡትማ በጣም ስፔሻል ሆነ አሁን እኔ እሱን የማውራበት ነገር የለኝም። ነው እሱን የማውራበት ነገር የለኝም። ሊኖር ሊኖራቸው ቢኖራቸውም አላውራም። ጋውና እንዴ ይሄማ እናት ያንዬ ቁጭ ብለሽ እየጠጣሽ ወንበር ላይ ሩቅ ብየኔ ነው ሆሬ የማውራው ኧረ እኔ በበኩሌ ማቀው ሁሉም አይደለሁ ግን ሊመጣላቸው ይችላል ግን አሁን ይሄንን ባናወራውስ እንዴ ሀናቡ በዚህ በዚህ ጉዳይ ላይ ሁሉ ልትመጣ ነው ብለ አሁን ስለዚህ ከፍተው አሁን እንግዲህ ወገን የሆነ ቤት ከፍተው ይሄ እንዲህ ነው ይሄ እንዲህ ነው ብለ ያስረዳሉ ያስረዳሉ እኔ እኔ አውራዋለሁ ያልኩትን ነገር ከኔ ቀድሜ ያውራሉ እኔ ግን ማለት ነው እኔ ሳውራው ግን እያደረግን እናንተ ስታወሩት ዝም አናስተምር ብላችሁ ትዘጉናላችሁ እኔ ሀናቡ ግን ሳውራው ይሄን ነገር ካወራሁትኝ እያደረግን ሁሉ እስኪ መስላን ድረስ ነው ስምጥ ብዬ ነው ማውራው እኔም ስምት ላለሁ ሴቶቹም ወንዶቹም ስምት ምት ብለን የምናወራው እኔ ሳውራውንም የሚጣፍጠው። እንዳታወሩ በዚህ ጉዳይ ላይ ተናግሬያለሁ። እኔ ደግሞ በጠዋቱ ሃዳኪ ይበላል ምን አባቱ ይላል በሉቻው ሃይ አፍንጫ መቷል። አሁን አፍንጫ መቷል። ሁሉ ነገር ተሻግሬያለሁ። በቃ አቦኛል። አይኔም እያለቀሰ ነው። ለማንኛውም ቲክቶክ ለምን አዲስ ነገር አለ። ወገን ብዙ ነገር እንማማራለን። አናቡ ሆዳችንና አታስቁም፣ መቼ ነው ትምህርቱን የምትጀምሪው? በሏላችሁ ምን አንቺም ልታውሪ ነው? አውራለሁ ነው ያልሽው ልታውሪ ነው አውሪ አንቺ አውሪ ችግር የለውም የሀናቡ ምልምል ስለሆንኩ ችግር የለውም አውሪ አውሪ ባንቺ ላይ እያምራለሁ አውሪ ሌሎች አሉ ኧረ ቁጭ ብለው የሚያዩኝ እኮ አብዛኞቹ እኮ የሚያዩኝ እኮ አይከውም እንትኑ ምን አይሉም ታፕ ታፕ አያደርጉም ግን እነዚህ ትልልቅ ፎሎወር ያላቸው እኮ ናቸው በፌክ አካውንታቸው ድቅ ብለው ሀናቡ ምን እያልሽ ነው ብሎ ከእኔ ይሰማሉ ግን እንደ እኔ ማውራት አይችሉም። የኔን አይነት አክት ማድረግ አይችሉም። አም ስፔሻል እንረዳሹ እንዳራሹ ትምህርቱ ነው ነው ነው ነው። አረሳውም አረሳውም። አሁን አይደለም እየቀመቀምኩ አይሻልም። እየቀመቀምኩ ምናምን ነገር ዱቅ ብዬ እየሳቀን ምናምን ነገር ግድግዳ ስርም ቢሆን ተደብቄ ያቺ አማቺ አልወጣም ስላለች ስላስቸገረችኝ የልጅ የመኝታ ቤትም ቢሆን ማለት ነው የወንዱ ልጅ የመኝታ ቤት ውስጥ ቁጭ ብዬ እሱም ካላባረረኝ ክፉ ነው። ሴትዮዋ ከቤት አልወጣም ስላለችኝ ከቤት አልወጣም ስላለችኝ፣ ትወጣለች፣ መውጣቷ አይቀርም፣ እየጸለይን ነው። ጠቅለላ እስከምትወጣ እኔ መኪና ውስጥ መቀመጥ ሰለቸኝ። ልጄን መኝታ ቤትክ እላለሁኝ። መኝታ ቤት ቁጭ ብሎዬ እሺ ካለኝ ከፈቀደልኝ፣ አንድ ክፉ ልጅ አለኝ ኢትዮጵያ ተወልዶ የመጣ እሺ ብሎ ከፈቀደልኝ እሱ መኝታ ቤትም ቢሆን ቁጭ እያልኩኝ ላይቭ መግባት እጀምራለሁ፣ ሴትዮዋ ቤቱን ለቃ እስከምትጠፋ። ምንድነው ዴሞ? ምን ማለት ነው ዴሞ? ምን ማለት ነው ምንም ችግር እኮ ነው እናቴ፣ ተቸገረን ዘንድሮ። በቃ ቺ ጋይስ አይ ሃቭ ቱ ጎ። ቲክቶክ ላይ ምን አለ? ጌመሮች እየተጫወቱ ነው። ጌም እየተጫወቱ ነው። ውይውይ ትላንትና ትላንትና ረስችሁ ከመውጣት፣ ትላንትና ደግሞ ሰላምን ሰላምን አያችሁት አይደል? ትላንትና ሰላም ቤት ዱቅ አልኩኝ። አንድ ሰው ነበረ፣ ጉቺም ነበረች። ዛሬም ጉቺ ታሰበስብላታላችሁ፣ አያችሁት አይደል? የአራዳር ስትሆኑ ደስ ይላል። አሁን ጉቺ ትላንትና መጣች። እኔም ዝም ብዬ ነበር፣ ሚዩት አድርጊያለሁ። ግን ጉቺን አያችሁት አይደል? አሁን እንደ ጉቺ አይነት ሰው እዚህ ሶሻል ሚዲያ ላይ ማበረታታት አለብን። ገባችሁት? ማ እንደዚህ አይነት ሰው ማበረታታት አለብን። አሁን እሷን መልኳ አይት ነው የምትመስለው፣ እንቁራሪት ነው የምትመስለው ምን እያልን ሳይሆን የፈለገችውን ትምሰል። ቆንጆ ናት፣ ሺዝ ቢሩፉል ግን ማበረታት አሁን አራዳ ናት፣ ገባችሁ አይደል? ደስ ስላለች ሙሉ አሁን ትናንትና ገባች ሰላም ጋር እየመረቀች ምን እያለች ሰላምዬ፣ አንድ የሆነ የሆነ ሳቢ ዘግታ መጣለች። እንግዲህ ካሁንት እንኳን ብዙም አላደረግኩትኝም እኔ ቢዝነሴም ስላልሆነ የእሷን ሂሳብ መደመር። ግን የሆነ ነገር ሰራች አያችሁ አይደል? እንደገና ሳቀች ተጫወተች። እኔ አሁን የሚመስለኝ ነገር ሰላም ማለት ነው። ሰላም ብርም አትፈልግም። ብር አትፈልግም። አሁን ሰው የሚጠላት ነገር መስሎ ስለሳያት ሰው እንደማይጠላት ጭንቅላቷ ማሳመን አለባት። ያንን እንታምን ደግሞ የእናንተ እርዳታ ያስፈልጋል። ጊፍት ስጧት ምናምን ሳይሆን ላይክ ፍቅር ማሳየት አለባችሁ። እኔንን አልሰራም። ምን አይነት እዳ ገባሁ ዛሬ። ፍቅር ማሳየት አለባችሁ እና ልጅቷ የተጠማችሁ አይ ቲንክ ፍቅር ነው ስራ ምናምን ሳይሆን ፍቅር ነው የተጠማችው። ሁኔታዋን ምናምን በስራ አጣደፉኝ ሁኔታዋን ምናምን ስረዳው በፍቅር አሁን ልጁ ገብቶ ሲያዋራት አይ ቲንክ ደስ ይላታል አልመስልኝ ከምትወዳቸው አሁን እኔ የምወዳቸው ወንዶች አይነት አለው እንደምን ያ ልጁም ደሞ ገብቶ ያዋራት ልጅ አይ እንደዚህ አይነት ወንዶች ትወዳለች መሰለኝ። ደግሞ ሌላ ነገር ማለት አይደለም። እና ፈና ያደረገችው ካያችኋት፣ ሳቅሽ፣ ተጫወተሽ ምናምን በዛ ላይ በኮመንት ምናምን ፍቅር ፍቅር ነው የተጠማችሁ ልጅቷ ብር ፈልገች ነው እያላችሁ ከምታሳቀቋት ፎርት ላይክ 14 ሰዓት ሙሉ ቁጭ አድርጋችኋት ከምታሳቀቋት እንደዚህ አይነትን ሰው አንዳንዴ በፍቅር ነው ፍቅር ልጅቷ ፍቅር ነው የተጠማችሁ እሱ ሲያዋርድስ? አላት። ጉቺ ያራዳ ልጅ ነታ። ያያችሁ አታርል። ይሄ ጭቅጭቅ የለ፣ ጭቅጭቅ የለ። የራሷን ማንነት ስፖንሰር ምናምን ሳሰራ በዚህ ገብቶ በዚህ ወቶ ሳታረግ የጉቺ ሙድ ራሱ ደስ ይላል። በቃ ዝም ብላ ብቻ ባርኩ ባርኩ፣ ቀድሱ ቀድሱ። በቃ ሲቀድሱ ሰዎች ሲቀድስ ምን ጥሩ ሰዓት ነው፣ ሰላም ያሳለፈችው። መስተመጨረሻ እኔ ዘግቼ ወጣሁኝ ምን እንዳደረገች አላቅም ግን ጥሩ ሰዓት አሳልፋለች አሁንም የምትፈልገው ፍቅር ነው ልጅቷ ፍቅር ነው የምትፈልገው ፍቅር ካሳየናት በኋላ ከዛ በኋላ ቲክቶክ ላይ ነፃ ሆና መደነስ መሳቅ መጫወት ከጀመረች አእምሮ አይረጋጋል እንጂ ቁጭ አደረጋችኋት 14 ሰዓት እና 15 ሰዓት ያህል ቁጭ አደረጋችኋት የራሳችሁን ማንነት በመሀል በመሀል የምንሰማው የራሳችሁን ማንነት ማስታወቂያ ስሰሩ ነው እሷ ቁጭ ብላ ፍትህ ላይ ትላለች የቤቱ ባለቤት ደግሞ የራሱ ማንነት ሰርቲፊኬትም ራሳችሁን ከምትክቡ እቺ አንድ ደሃ እህታችንን ደሃምቱን ሀብታም ችግር የለውም መርዳት በቃ ያለችበት ችግር ስለሆነ ብርም ፈልጋ ይሁን ምንም ይሁን ምንም፣ ብቻ ወሬ በር ወሬ በር ምን ችግር አለ ብንተም ብንላት፣ ላይክ፣ በሳቅ ጨዋታ፣ ፍቅር ነው የተጠማችሁ። አይ ቲንክ ሰላም የሚያስፈልጋት አንድ በፍቅር ልቧን ጥብት የሚያደርግ ወንድ መፈለግ አለብን። በፍቅር ልቧን መጠጥ ካደረገው ከሱ ጋር ፍቅር ስታስብ ፍቅር አንዳንዴ አንዴ እኮ እንደ ትልቅ ስጦታ ነው። የሆነ ሰው አፍቀራችሁ ስለዛ ሰው ስታስቡ ራሱ ትልቅ ስጦታ ስለሆነ የሆነ የሚወዳት ወንድ ምናም የሆነ ነገር ብቻ የሆነ ወንድ ሄዶ በፍቅር ልቧን ይጥፋ ከሱ ጋር ፍቅር ጊዜ ለእኛም ጊዜ አይኖራትም። እኛን የምትጨቀጭቅበት አታለቃቅስም። ምጅ የመጣች ያን ቢጫ ጃኬት ያንን ምን አይነት ጃኬት እንደሆነ አላቅም። ከሮዝ ቲሸርት ጋር አድርጋ መጥተን እንድዚህ ብላ አትቀመጥብንም። አትቀመጥብን ጸጉሯንም ወደኋላ ልትጎነጉን ትችላለች። ብዙ ብዙ ነገር ልታደርግ ትችላለች እሷም ሰላም ታገኛለች እኛም ሰላም እናገኛለን እኔንማ ትጮሃለች እኔ ላይ እኔ አውቄ ነው እጄ ሰላም ነሽ ሰላም ምናምን ላት እና ትንሽ ቆይቼ አውቄ ወጋ አደርጋታለሁ ለምሳሌ ሰዓት ፈታ እንድትል ስለምፈልግ ነው ምን አልሽ ምን አልሽ አንይስ ዘንድሮ ሃኒ ሴንድ ሚ ስንት ብርምስ ሰባት መቶ ሃምሳ ዶላር ነው ሴንድ ማደርግልሽ ላንቺ እኔ ወይኔ ያንዬ ለምንድን ነው የፈለግሽው? ሰባት መቶ ሀምሳ ዶላር ሴንድ ላድርግ ላንቺ? ወይኔ አምላኬው በምን ምክንያት ነው እኔ ሰባት መቶ ዶላር ሴንድ የማደርገው? እናትህ ምክንያቱ ምንድን ነው? ሰባት መቶ ሂድ ችግቤ የምትባለው ይዘው እንደ አጠገብሽ እንደ መርፌ ምናምን አትወጊያቸውም እንደ የደም ብዛታቸው ምናምን ቼክ አታደርጊም እንደ የልብ ምታታቸውን ምን ያህል እየሮጠ ነው ወይስ እየቀነሰ ያልሽነሱን ቼክ አታደርጊም እንደ እኔ ከየት አባት ያምጥቼ ነው ሰባት መቶ ዶላር ቢኮዝ ማይ እ።

እነዚህ ትልልቅ ጌም ጌም የሚጫወቱ በአራት መስኮት፣ በአምስት መስኮት፣ በሁለት መስኮት፣ በሶስት መስኮት መስኮት፣ በአንድ መስኮት እየከፈቱ እየተጫወቱ ይጫወቹም፣ እንዴ ጌም ተጫወቺ፣ 750 ዶላር እኮ ኢዚ ነው። በቀን ሰርቶ ይገቡ የለ እንዴ፣ ሴቶቹ እያየሻቸው አይደል? እንዴ እንዴ፣ እንደነሱ አትጨፍሪም? እንደነሱ ደንሽ፣ ተጫወቺ፣ ሳቂ፣ የሆነ የሆነ ነገር አድርገሽ ስሪ። ስንት ነው ምኑ? ኦኬ ሶ ዛሬ ምን ምን ኬት አባቴ ነው የማመጣው፣ ሰባት መቶ ሀምሳ ዶላር ኬት አባቴ ነው የማመጣው። እንዲህ ስታየኝ እንደው ጤነኛ መስለብሉ። ምን ችግር አለ? ጌም እኮ ማለት ነው። ጌም መጫወት መጫወት አለብን። ግን የምንጫወተው ለምን እንደሆነ ታውቃላችሁ? ለፈን ቲክቶክ የከፈተው ፈን ለማድረግ ስለሆነ በፈን መልኩ መጀመር አለብን መጫወት አለብን። ይሄ እንደዚህ በየቀኑ እየገባ ምናምን ነገር በቃ እንደ ስራ አድርገን እኔ አፍራለሁ። እኔ ቱ ቢያነስ ስለ ራሴ ስነግራችሁ እኔ ራሴ ሀናቡ አንቺን በጌም ባይ ትላችሁ በቃ ልወጣ ነው ሺ ቻው። ይሄንን ነግሬ ነገ እንገናኝ። አሁን እኔ በጌም በኩል ራሴን ብታዩ በቂ ቀኑ መጥቼ ሰዎችን ጌም ስቶይ ማለት አፍራለሁ። የሌላ ሰው በትሬት ምደብራል። ተመሳሳይ ሰዎች ተመሳሳይ ሁሌ ሰው ይሰጣል። ጌም የሚሰጧቸው የተረፋቸው ናቸው። እነዚህ ካርድ የሞሉ ምናምን በባሎቻቸው ሰዎችንማ ተመስገን ተመስገን ሰው ተመስገን እንላለን። አሁን የሚሰጡት የተረፋቸው ናቸው። የተረፋቸውም ቢሆኑ በየቀኑ እነሱን ቁጭ ብዬ በየቀኑ በየቀኑ መጠየቅ ይከብዳል። በርግጥ አይስወ እኔ አላረገውም። ቢያንስ በሳምንቱ ቢሆን ግን ኦኬ። የሰዎች ተፈጥሮ ሌላ ስለሆነ ማድረግ የሚፈልጉ ሰዎች ያድርጉን ያላቅም። እኔ የሚያገባኝ ነገር የለም። አታድርጉ አላቸውም። ግን እኔ እኔ በየቀኑ ገብቼ በየቀኑ ገብቼ ተመሳሳይ ሰዎች እኔን ስለሚወዱኝ ብቻ ሌላ ሰው እኔ ባለማግኘት የምናምን እንትን እንደሉ እኔን ስለሚወዱ ብቻ በየቀሉ እየመጡ ለኔ ጊፍት እንዲሰጡኝ አልፈልግም። እንደኔ እንደኔ ነው። ሌሎች ሰዎች ደግሞ የራሳቸው አመለካከት አይዶን ኬርም ኖ ላይክ። ሰው የተለያየ አስተሳሰብ አለው። ግን ጌም መጫወት እንችላለን። አሁን ምን እንደሆነ ታውቃላችሁ? አትችሉም አትችሉም ይሉናለኛል። ጌም መጫወት እንችላለን። አይ ነው ጌም አትችሉም። እኔ በበኩሌ ማንም ብሎኝ ከፈለኩ መጫወት እችላለሁ። ግን ጌም አትጫወቱም ምለው ጌሙን አሁን እንደምታረጉት አታድርጉት ነው እንጂ ቲክቶክ በፈቀደልን መልኩ ለፈን ለጫዋታ ብንጫወት ችግር የለውም። ችግር የለውም ግዴታ፣ ይሄ አንድ ሺህ ኮይን፣ 3000 ኮይን፣ 2000 ኮይን፣ 1 ሚሊዮን ኮይን ኢዝ ናት አባውት ዘ ኮይን ኢትስ ላይክ ፈን ለፈን መጫወት መብታችን ነው። ምክንያቱም ቲክቶክሽን ስትከፍቺ እንዲቁጭ ስትይ ምናምን እየጠጣንም ከሆነ ምናምን፣ ወይ ሙዚቃ እያዳመጥን ከሆነ ኦኬ፣ ሙዚቃ ላይ እየቀመቀምን ነው ምናምን፣ ተሰብስበን እንጫወታለን። ግን እንደዚህ ሁለት ሰው ምናምን ከሆነና አንደኛ ነገር ቲክቶክም ስፖንሰር እንትን እንድናረግለት ምንድን ነው የሚባለው እንድናስተዋውቅለት ይፈልጋል። ስለዚህ የሆነ በስሱ እየተጫወትን በስሱ እየተቀጣጣን ምናምን ነገር ጌም ብንጫወት ችግር የለውም። ግን ይሄ ክሬዚ የሆነ ጌም እና ተመሳሳይ ሰዎችን እያስጨነቅን እነሱም ሼም እያያዛቸው ብር ቢሰጡን ይሄ ያሳፍራል፣ ለነሱ ያሳፍራል፣ ለኛም ያሳፍራል። አስጨናቂ ነው። ሃናዊ ሃናቡ ከን አይ ኮል ዩ ማነው? ሸገር ለኔ ፕሮሞት ፕሮሞት ለማን እኛ ለቲክቶክ ፕሮሞት ለቲክቶክ ያ ለቲክቶክ ኦኬ። ግን በየቀኑ ኑ ኖ ይደብራል። በየቀኑ ሆነ ብላችሁ ስራዬ ብላችሁ ገብታችሁ የሚወዳችሁን ሰዎች እያስጨነቃችሁ ጊፍት መለመን አይስዌር፣ አይስዌር ይከብዳል ይከብዳል። እኔ አላረገውም፣ ግን እነሱንም አልቃወምም። ምክንያቱም በአሁን ሰዓት ጊፍት የሚሰጡ ሰዎች የተረፋቸው ናቸው። ይሄ ተሳስተው ሳይኖራቸው ምናምን በባሎቻቸው በምናምን በሚስቶቻቸው በተለያየ ነገር እንትን የሚሉትንም አቁ አቆመዋል እነሱ። እነዚህኛዎቹ ፈልገው ነው ቢሆንም እነዚህ ራሱ ፈልገውም ቢሆን ራሱ የቀኑ በቀኑ እሺ የማይዝም እነሱም ይሰለቹኛል። መሰልቸት ይመጣል እኮ እማይሰለች ነገር የለም እዚህ ቲክቶክ ላይና ይሰለቹኛል ማለት አለባችሁ። እፍራትም ያስፈልጋል ወይም በፕሮግራም አውጥታችሁ ምናምን። እኔ ግን ኤቭሪዴይ ኤቭሪዴይ ኤቭሪዴይ ኤቭሪዴይ እየመጣችሁ ሲሉ ተመሳሳይ ሰዎች ካያችኋቸው ተመሳሳይ ሰዎች ናቸው ጊፍቱ ነው የሚሰጡትና እኔ አላቅም የሚያገባኝ ነገር የለም። ይስጧቸው፣ አያገባኝም በእነዚኞቹ አሁን በሚሰጡት ጊፍተሮች ምንም አይነት ችግር የለብኝም። የበፊቶቹን በስሱ ቢሆን አትስጡ ብዬ ተቃውሞ ያለሁኝ፣ የአሁኖቹ ግን መስጠት መብታቸው ነው። ስለተረፋቸው ሊሆን ይችላል። ግን ጌም ተጫዋቾቹ ሸሚዟቸው እናረጋገው ካሉ ያረጋጉ። አይ የሚያገባን ነገር የለም። ሸቀል ሸቀል አድርገን የቲክቶክ ወሬ ሲቀዘቅዝ ቀዘቀዘ ነው የሚሉ ካሉ የሚያገባኝ ነገር የለም። ማነህ ደውይልኝ የምትለው እንጂ እኛ እንጫወታለን አሁን አንቺ ነሽ እንደኛ ያሰረሽ እንጫወታለን። ከኔ ጋር መግባት ፈልጋሽ እንጫወታለን። እየሳቅን እየደነስን ምናምን ነገር ዳንስ ምናምን የተለያየ ነገሮችን፣ ደስ ደስ የሚሉ ፈን የሚሆኑ ቅጣቶችን እየተቀጣጣን እዝና አባውት ኮይን ለፈን ማረግ እንችላለን። ችግር የለውም። ሌላ ሰው የሚጫወቱ ካሉ ከነሱ ጋር ነው። ማነው ማነው ሸገር ለምንስ ነው ምደውልልህ? ምክንያትስ ምንድነው ምደውልልህ? ተናገር፣ ለምንድነው ምደውልልህ ከዛ ደውልልሃለው አድርጊኝ። ማንን ዴም ቢ እኔ ፒቲሽን ምናምን የሚባል ነገር አልፈርምም። ቱቢያንስ ቢያንስ እንደዚህ አይነት እንደዚህ አይነት ነገር አልቀላቀልም ከሰው ጋር አይስዌር ነው ምላችሁ? እንደዚህ አይነት ነገር ምን አይነት ተፈጥሯል! የመሰላችሁ ሰው ልጅ በራሱ ጊዜ ከጥፋቱ ይማር ብዬ ነው እንጂ የማምነው አሁን እኔ ሴጋውን የሴጋው አካውንት ሴጋው እንደማልወደው ታውቃላችሁ፣ ይደብረኛል፣ አይመቸኝም። ግን የፈለገን ያህል ብጠላው ግን እኔ ነኝ እምላችሁ እናንተ። አንደኛ ነገር ደግሞ እኔ ኦርቶዶክስ አይደለሁም፣ ኦርቶዶክስም አይደለሁም፣ ጴንጤም አይደለሁም። ምን የራስ የሆነ ሃይማኖት ያለኝ ክርስቲያን ነኝ። በቃ አንድና አንድ ኢየሱስ ጌታ ነው ብዬ ማምን ሴት ነኝ። ገባችሁ እና እኔ ደሞ እኔ ለራሴ ደሞ የማምነው እምነት ደግሞ ሰዎች የሆነ ሰው እንደዚህ ብሎ ተናገረና እንዲህ ስላደረገ እንዲያርግሽ ጉጂው አይለኝም፣ የራሴ እምነት ስላለኝ አሁን ፍቅር ሲዝም ደምሳሽ የራሱ እምነት እንዳለው እኔ ደሞ ኦኒ ጂሰስ ነኝ። በቃ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። በቃ ይሄንን ብቻ ነው ማምነው። ይሄ ጻድቃን፣ ሰማያታት ምናምን ትሉትን አከብራለሁ። አይደለም እኔ አይደለም፣ እኔ ማን ነኝ? የማንንም ሃይማኖት ማናናቅ አልፈልግምም። እኔ ጻድቃኖችንም ሰማያቶችንም መላእክቶችንም ማናቸውንም ማናናቅም፣ መሳደብ ማንቋሻሽም አልችልምም መብቱም የለኝምም፣ ማድረግም አልፈልግም። የሁሉንም ሃይማኖት ሪስፔክት አደርጋለሁ። ግን የራሴ ሃይማኖት ክርስቲያን ይባላል። ኢየሱስ ጌታ ነው ብቻ ብዬ ነው የማምነው። ዳሴ ዳስ ኦሁ አያም እና እኔ መፈረም ምናምን አትፈሩሙም፣ አይደለም እንዳትፈሩሙ እንዳታደረጉም እኮ እያልኳችሁ አደለም። ኦፍኮርስ ኮርስ ተጎድተናልና እኛ መሄድ የምንፈልገው በእንደዚህ አይነት መልኩ ነውና የእሱን አካውንት እንዲህ ማድረግ እንችላለን ካላችሁ መብታችሁ ነው፣ ችግር የለውም። አልቃወማችሁም። እኔ ማንንም የመቃወምም የመደገፍም መብት የለኝም። ዝም ብዬ የእብድ እብድ ጨዋታ ነው የምጫወተው እዚህ። ግን እኔ ግን ቱ ቢያነስ እውነቱን ለመናገር እኔ የሴጋው አካውንት ይዘጋ ብዬ የማን በህይወቴ እዚህ ቲክቶክ ላይ አምስት አመት አለውኝ አምስት አመት ሙሉ የአንድ ሰውን አካውንት ይዘጋ ብዬ ፈርም የማላቀምም ሪፖርት ራሱ ሰው ላይ አርግ አላቅም አላረግም አልወድም። አንቺ ደግሞ ዘጠኝ መቶ ዶላር አደረሽ ሴትዮ በጋምላክ ለላ ከንሽ ኮና በቃ ላክልኝ። ግን እኔ በዘይል ዘይል ዘይል መስጣት አልችልም። በቃ ሻፔ ላክልኝና ሰው አድርገኝ ምን አልክ እንትና መጣ ማን ይሄ ማን ይሄ የጉቺ ቦይፍሬንድ ነው የመጣው? ምን አለ? ኮመንት ረዘመ አጠር አድርገ ጻፈው። ወይም ይሄንን ኮመንቱ ማለት ነው በለጉቺ በውስጥ መስመር በወረቀት ጽፋ አቀብላትና፣ ጉቺ ቤቷን ስትከፈት ሀናቡ ማን ነው ስም ካንተ? እንዲ እንዲ ብሎሻል እንትና በላ በመልእክት እንደዚህ ማ አላውቅም። ስለዚህ ይቅርታ፣ ፎሎ እሱ ፎሎ አድርጋችሁ እናንተ መፈልጉት ነገር የማርግ መብት አላችሁ፣ እኔ የሚያገባኝ ነገር የለም፣ ግን እኔ ግን አላደርግም የማንንም ሳይማን ማንንም ለምን ሺ ጊዜ ጠናት ያቶኝም ከቻልኩኝ እንዲህ ፊት ለፊት ለፊት ለፊት ከአንቺ ጋር እዋጋለሁኝ እንጂ እንዚህ ይሄ ያንን ሰውም አካውንቱን ካጠፋሁትኝማ እኮ ጠፋ ማለት ነው የታባቱ አግኝቼ ነው የማናደደው ቁጭ ብሎ ባክን ፎርድ ባክን ፎርድ እያለን እንረጋገጣለን እንረጋግጣለን ማለት ነው በመራገድ ደግሞ መቼም አልሸነፍም አልሸነፍም የሚሸንፍበትንም ረገጣ ውስጥ ደግሞ አልገባም። የሚሸነፍበትንና ህዝብን የሚያናደድ ረገጣ ውስጥ አልገባ። ህዝብን የማያናደድ ሆኖ የማሸነፍበትን ረገጣ አራገጣለሁ። ከሰባት አመት ጀምሬ ስራገጥ የኖርኩኝ ነኝ። አሁንም እራገጣለሁ። ግን እንደናንተ ከናንተ ጋር ለመራገጥ ብዬ እናታችሁን በአህያ በጥቁር አህያ ምናምን እንደዚህ አይነት ስድብ በጣም ያስጠላኛል። ግን እኔ መቼ እንደማቆም አላውቅም። ግን እናትሽ ትበ እናት ትበል ማለት ወደ ኋላ አለለም። ስታናደዱኝ ማለት ነው፣ ሁሌ ነው ምለው። ግማታም ብስብስ ደሞ ያውላልኝ። እሱም ልምድ ስለሆነ ነው።